በምረቃ ፕሮግራሙ ላይ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ እና የመንግስት ዋና ተጠሪ ዶክተር ድላሞ ኦቶሬ ባስተላለፉት መልእክት መንግስት የህዝብን ፍትሐዊ የመሠረተ ልማት ተጠቃሚነትን እውን ለማድረግ በትኩረት እየሰራ መሆኑን ገልጸዋል። የብልጽግና አንዱ ትልቁ ስራ የገጠር መሰረተ ልማት ነውና ለህዝቡ ድልድዩ በዚህ መልኩ ለአገልግሎት እንዲበቃ በማድረግ ይሄ መንገድ ግን ባለመኖሩ ምክንያት ሰው ጎንቦራ ለመምጣት ወይም ግቤ ለመሄድ እንደገና ሁሳና ገብቶ ነው የሚሄደው። ከዛሬ በኋላ የዛ የመንገድ ችግርም ጥያቄ በማግኘቱ አሁን ሞተር ያለፈን ያለው ከዚህ በኋላ እዚህ ደርሰን ወደ አለ መመለስ ወደ ግቤ መንገዱ የምንገናኝበትን ቀን ለምርቃት ፈጣሪ ያግዘን። ቃል ለገቡም እግዚአብሔር እድሜ ይስጣቸው። በሁሉም አካባቢዎች ተጀምሮ ያልተጠናቀቁና በተለያዩ ምክንያቶች አገልግሎት ሳይሰጡ የቆዩ የመንገድ መሰረተ ልማት ስራዎች በልዩ ትኩረት ተሰርቶ ለአገልግሎት ክፍት እንደሚደረጉም ተናግረዋል። በምክትል ርዕሰ መስተዳደር ማዕረግ የመሠረተ ልማት ክላስትር አስተባባሪና የማዕከላዊ ኢትዮጵያ ክልል የትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ እንደገለጹት የሀዲያ ዞንን ከአጎራባች ዞኖች እንዲሁም ወረዳዎችን ከወረዳዎች ጋር የሚያገናኙ የመንገድ ና የድልድይ መሰረተ ልማት ተደራሽነትን ለማረጋገጥ እየተሰራ መሆኑን ገልጸዋል። ሀዲያ ብዙዎቹ ወረዳዎች ከዞን ዋና ከተማ ጋር የተገናኙ ናቸው። ነገር ግን ወረዳዎቹ እርስ በርስ የተገናኙ አይደሉም። አማካ የሄደ ሰው ሞርሲጦ መምጣት አይችልም። ጌጃ የሄደ ሰው ማለት ነው። እሱም በቅርቡ አገናኝተናል። ሞርሲጦ ሄደው ማነው ሆመቾ አለ ከሆመቾ ጎንበራ ማምጣት አይቻልም። ያው አሁንም ስታነሱ እንደነበረው ማለት ነው ከጎንበራ ወይም ከሀብቾ ወደ ጃጁራም እንደዚሁም ወደ ግንብቹ መሄድ ማይቻልበት ሁኔታ ነው የነበረው እና ከዚህ በኋላ የኛ የመጀመሪያ ስራችን የሚሆነው እነዚህን ወረዳዎች ማገናኘት ነው። አሁን ጀምረናል ማለት ነው በእኛ ቢሮ በሁለት መልኩ መንገድ ይሰራል በዩሮፕም በገጠር መንገድም ይሰራል። እነዚህን ሁለት አቅሞችን ተጠቅመን የመጀመሪያ ስራችን የሚሆነው የሀዲያ ወረዳዎችን እርስ በርሳቸው ማገናኘት ነውና ባለፉት ጊዜያት ለህዝቡ የመሰረተ ልማት ጥያቄዎች ምላሽ ለመስጠት በክልሉ በርካታ የመሰረተ ልማት ስራዎች ስሰሩ መቆየታቸውን ያነሱት ዶክተር መሐመድ በቀጣይ አካታች ተጠቃሚነትን ይሆን ለማድረግ በትጋት እንደሚሰራም ጠቅመዋል። በተለይም በገጠርና ከተማ አካባቢዎች የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስርን ለመፍጠር እንዲሁም ፍትሐዊ የመንገድ መሰረተ ልማት ተደራሽነት እንዲኖር በቁርጠኝነት እንደሚሰራም ገልጸዋል። ሃዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በበኩላቸው በዞኑ ወረዳን ከወረዳ ጋር የሚያገናኙ መንገዶች ባለመኖራቸው ምክንያት ለማህበራዊና ኢኮኖሚያዊ ግንኙነቶች አዳጋች እንደነበር ጠቅሰው በአሁኑ ወቅት እየተገነቡ ለአገልግሎት ክፍት እየሆኑ ያሉ የመንገድ የመንገድና የድልድይ መሰረተ ልማት ስራዎች ለህብረተሰቡ ጥያቄ ምላሽ በመሆን ከፍተኛ ሚና እንዳላቸውም ገልጸዋል። በዕለቱ ያነጋገርናቸው የአካባቢ ነዋሪዎች በሰጡት አስተያየት ከዚህ ቀደም ለረዥም ዓመታት ወንዙ ላይ ድልድይ ባለመኖሩ ምክንያት ከፍተኛ ችግር ይከሰት እንደነበር አስታውሰው አሁን ላይ በክልሉ አቅም ድልድይ ተገንብቶ አገልግሎት መስጠት በመጀመሩ ደስተኛ መሆናቸውን ገልጸዋል። ከኛ አባቶች ዘመንም ሰዎችን እየወሰዳ እየሞታ ጉዳት እየደረሰ አጥንት የተገኘ ይገኘ ያልተገኘ ይጠፋልዛው ነው። አሁን በመስቀረም ውስጥ በናሴ ውስጥ አንድን ሰው ይወስዳል። የወሰደን ሰው በጥርና በየካቲት ነው አጥንቶች የሚገኘው። ስለዚህ እና ችግር እያደረሰ ህብዝ ጨዋተን እያሰሙ እየጠየቁ በዞን ስብሰባ፣ በወረዳ ስብሰባ፣ በቀበሌ ስብሰባ ብዙ ጊዜ ሀሳብ እያቀረበ ነበረ። በተለይ በዚህ በብልጽግና ዘመን ድልድይ እንዲሰራ ዩሮፕን መጥቶ እንዲረከብ በተረከበው ጊዜ ህዝቡ በቃት በጣም የተሰሞ ደስታ ሌላ ነው። አሁንም ሌላ ነው። ወጣቱ፣ ተማሪው፣ ህዝቡ፣ ሴቱ ሁሉ አሁን እዚህ ተሰብስቦ ነው ያለው። ታያላችሁ፣ ከደስታ የተነሳ እልልተና ጭፈራ ነው ያለው። በጣም ደስተኛዎች ነን።